ሩበን አሞሪም ሲስተሜን መቀየር ባለብኝ ሰዓት እቀይረዋለሁ ሲል ሰምታችሁት ይሆናል ነገር ግን በአሰልጣኝነት ዘመኑ ፎርሜሽን ቀይሮ ያውቃል ወይስ ሁሌም በባክ ስሪ ነበር የሚጫወት እስኪ እንመልከት ሩበን አሞሪም ማንቸስተር ዩናይትድ ከመጣ ጊዜ ጀምሮ ሁለት ነገሮች በዋነኛነት መነጋገሪያ ሆነዋል አንዱ በሚዲያ ፊት ያለው ግልፀኝነት ሲሆን ሌላኛው ደግሞ አልቀየርም ያለው የፎርሜሽኑ ጉዳይ ነው በዚህ ቪዲዮ የምናወራው ደግሞ ስለ ፎርሜሽኑ ነው በአሞሪም ፎርሜሽን ዙሪያ ሁለት የተለያዩ ጎራዎች አሉ አንደኞቹ የትኛውም የዘመኑ ስኬታማ አሰልጣኝ ተለዋዋጭ አጫወት ነው ሊኖረው የሚገባው ሲሉ፣ ሌላኞቹ ደግሞ አሰልጣኝ በሚያምንበት አንድ መንገድ ቢጫወትም እስከ ተሳካለት ድረስ መብቱ ነው የሚሉት ናቸው። በቪዲዮ መጀመሪያ ላይ ወዳነሰውት ሀሳብ ስመለስም አሞሪም ብዙዎች እንደሚያስቡት በባክ ስሪ አይደለም የአሰልጣኝነት ዘመኑን የጀመረው። እንደሚታወቀው የአሞሪም የመጀመሪያ ክለብ የፖርቹጋሉ ካሳፒያ ነበር። በሰዓቱም ካሳፒያ ሴሪዲ ላይ ነበር የሚወዳደሩት። አሞሪምም እንደ ዋና አሰልጣኝ ሆኖ ሳይሆን ኢንተርኖኖ ነበር የጀመሩ። ከዛ በኋላ ነው ዋና አሰልጣኙ ሆዜ ዳፓዝን ተክቶ ዋና አሰልጣኝ ሆኖ ታዲያ የመጀመሪያዎቹ ጨዋታዎች ላይ አሞሪም በአራት አራት ሁለት ነበር ይጮቴ ነበሩ። ነገር ግን በዚህ ፎርሜሽን ሊሳካለት አልቻል። የመጀመሪያዎቹ ሁለት ተከታታይ ጨዋታዎች ላይም ተሸንፎ የመሰናበት አደጋ ውስጥ የገባ ቢሆንም ሶስተኛውን ጨዋታ ፒናልኖ ቬንሴን አራት ለባዶ በማሸነፍ ቦታውን አስከበረ። ታዲያ አሞሪ ኢንፎርሜሽኑን ወደ 343 የቀየረው አንዳንዶች እንደሚሉት ከሁለተኛው ጨዋታ በኋላ ሲሆን ሌሎች የሚሉት ደግሞ ከሶስተኛው ጨዋታ በኋላ በዛም አለ በዚህ ግን ሲስተሙን ወደ ባክስሪ የቀየረው ይቀየረው በዛ ሰሞን ነበር ራሱ ሩበን አሞሪምም ሲስተሙን ለምን እንደቀየረ በሚጠየቅበት ሰዓት እንደዚህ ብሎ ነበር ሶስተኛውን ጨዋታ በድል ካሸነፍም በኋላ ያሉኝን ሴንተር ባክዎች አይቼ ወደ ባክስሪ ቀየርኩት ያኔ ማሰልጠን በጀመርኩበት ሰዓት ሁሉም ቡድን በባክ ስሪ ነበር። ቢውል እንደሚያደርገው ከዛ ፉልባኮቻቸውን ወደ ላይ ገፍተው እንዲጫወቱ ያደርጓቸዋል። የዚህ ጊዜ እኛ በባክ ፎር ከሆነን ፊታችን ያሉትን አምስት ተጫዋቾች መቋቋም አልቻለም። ያኔ ነው በባክስሪ መጫወት የጀመርኩት ብሎ ከዚህ በኋላስ የመቀየር ሐሳብ ካለው ተብሎ ሲጠየቅ፣ አንድ ቀን ጠዋት ተነስቼ ይህን ሲስተም መቀየር አለብኝ ብዬ ልቀይረው እችላለሁ ምክንያቱም የእኔ ዓላማ ማሸነፍ ስለሆነ በማለት ሲስተም የመቀየር ችግር እንደሌለበት ተናግሯል። ነገር ግን የአሞሪ ማሳብ መጀመሪያ ተጫዋቾቹ በዚህ ሲስተም በምቾት ከተጫወቱ በኋላ የተለያዩ ሲስተሞችን ለመቀየር የሚፈልጉ እንደ ካሳፒያ ሁሉ በማንቸስተር ዩናይትድ ቤትም ሲስተሙን ይቀይር እንደሆነም የምናየው ይሆናል። የእናንተ ሀሳብ ግን ምንድን ነው? ራያን ቸርኪ ባለው ቴክኒካል ኳሊቲ ከሊዮኔል ሜሲ ጋር መወዳደር የሚችል ተጫዋች ነው ሲል የቀድሞ የሊዮን ፕሬዚዳንት ዦን ሚሼል ኦላስ ተናግሯል። በሌላ በኩል ደግሞ ከፔፕ ጋር መስራት ይከብደዋል ተብሎ ስለነበረው ቸርኪ እስኪ እናውራ። ራያን ቸርኪ በ16 ዓመቱ ነበረ ለሊዮን በእድሜ ትንሹ ጎል አስቆጣሪ በመሆን የዓለምን ትኩረት የሳበው። ምንም እንኳን ባለው ችሎታ ማንንም የሚያሳምን ልጅ ቢሆንም፣ በባህሪው ምክንያት ግን ብዙም የሚወደድ ተጫዋች አልነበረ። በሊዮን ቤት ወደ ስድስት በሚጠጉ አሰልጣኞች ስር የሰራ ሲሆን ከሁሉም ጋር በሚባል ደረጃ ታዲያ ቢያንስ አንድ ፐብሊክ ዲስአግሪመንት ነበረው። በሌላ አማርኛ ቸርኪ ወደ ሲቲ ቤት ሲመጣ ከጋርዲዮላ ጋር እንዴት ተስማምቶ ሊሰራ ነው የሚለው ጥያቄ ተደጋግሞ ሲነሳ ነበር። ምክንያቱም ፔፕ እንደ ሳሙኤል ኤቶ፣ ዝላታን ኢብራሂሞቪች፣ ሰርጂዮ አግዌሮ እና ዦ ካንሴሎ ካሉ አስቸጋሪ ባህሪ ካላቸው ተጫዋቾች ጋር ሲጋጭ ስለተመለከት ነው ማለት ነው። በዚህ ምክንያት እንደዚህ አይነት ጸባ ያለው ተጫዋችን ወደ ቡድኑ ማምጣት እንደ ትልቅ ቁማር ተደርጎ ነበር የተወሰደው። በቸርኪ ዙሪያ ታዲያ በፊት አብሮት የሰሩ ሰዎች እንዲህ ብለው ነበር። ለቸርኪ በሊዮን ቤት የመጀመሪያ ጨዋታውን እንዲያደርግ እድል የሰጠው የቀድሞ አሰልጣኝ ሩዲ ጋርሲያ ገና ካሁኑ የፕላኔታችን ምርጥ ተጫዋች ተደርጎ መወሰዱ አደጋ አለው ሲል፣ ፒተር ቦዝ የተባለው አሰልጣኝ ደግሞ በተደጋጋሚ ካሰላለፍ ውጭ አድርጎት ነበር። ሎረን ብላህ ደግሞ ከቸርኪ ጋር ጭቅጭቅ ውስጥ እንደነበረም ተናግሯል። ፋቢዮ ግሮሶ ደግሞ እሱ እንደ ማንኛውም ተጫዋች ነው፣ ብዙ ቴክኒካል ኳሊቲ አለው፣ ነገር ግን ሌሎች ኤሪያዎች ላይ ብዙ መስራት አለበት ብሏል። ታዲያ አሰልጣኞች ብቻ አይደሉም ከሱ ጋር የሚጋጩት። አሜሪካዊው የክለቡ ኦነር ጆን ቴክስተር በዋትሳፕ ሜሴጅ ላይ አጸያፊ መልእክት ስለ ቸርኪ ጽፎ ቴክስቱ ሊክ አድርጎ ነበር። ታዲያ እንደዚህ አመፀኛውን ተጫዋች ፔፕ ለምንፈለገው ፔፕ ስለ ቸርኪ እንዲህ ብሎ ነበር። ስፔሻል ታለንት ያለው ተጫዋች ነው፣ ፊቱ ካሉት ተጫዋቾች ጋር ያለው ሊንክ አፕም አስደናቂ ነው ብሎ ዋናው ወደሚወድበት ምክንያት ያመራል። ሲናገር ብዙ አሰልጣኞች ተጫዋቾችን እንዲያርጉ እንዲያታርጉ ይሏቸዋል። ይሄ ደግሞ ትክክል አይደለም። ቸርኪ ግን ሞሮፍ ኤ ፍሪ ሶል ነው ሲል ዋና የሚወድለትን ምክንያት ተናግሯል። እያየን እንዳለው ከሆነም ቸርኪ ዴሊቨር ማድረግ ጀምሯል። ከአስር ሳምንት በኋላ ቋሚ በሆነበት ጨዋታም ለሃላንድ ሁለት አሲስት በማድረግ የደብሮይነን ቦታ ከቨር ለማድረግ ፖቴንሻል እንዳለው አሳይቷል። ጋኤል ክሊቺ ግን ስለ ቸርኪ እንደዚህ ብሏል። ያው እንደሚታወቀው ክሊቺ በፈረንሳይ አንደር ቲዌኒያን ብሔራዊ ቡድን የቴሪ ኦንሪ ምክትል ሆኖ አገልግሏል። ታዲያ ቸርኪ ቴክኒካል ብቃቱ እንዳለ ሆኖ ከኳስ ውጭ ያለው እንቅስቃሴና ጥቅጥቅ ብሎ በሚከላከል ቡድን ላይ ያለው ውስንነት ደካማ ጎኑ እንደሆነም ተናግሯል። ቢሆንም ግን በሁለቱም እግሩ እኩል መጫወት የሚችለው ቸርኪ ለሲቲ የመጣበትን ዓላማ በትንሹም ቢሆን እየተወጣ ይገኛል። የእናንተ ሐሳብ ምንድን ነው? ኤሪክ ቴናግ ለማንቸስተር ዩናይትድ ውለታ ውለዋል ካልን ማቲያስ ዴሊክት እንዲፈርም ጫና ማሳደሩ ነው። በዚህ ዓመት የዩናይትድ ወሳኝ ተጫዋች ስለሆነው ዴሊክት ትንሽና አውራስኪ ማቲያስ ዴሊክት በአያክስ ቤት ገና 20 ዓመት ሳይሞላው ነበረ። የአውሮፓ ታላላቅ ክለቦችን ቀልብ መሳብ የጀመረው በአያክስ ላሳየው ፐርፎርማንስም አሰልጣኝ ኤሪክ ቴናግ ወሳኙን ቦታ ይዟል። ራሱ ዴሊክትም ኤሪክ ቴናግ ነበረ ለእድገቴ በጣም ወሳኝ ሰው የነበረው። ገና 18 ዓመቴ እያለ ራሱ አንድም ቡድን መምራት እንደምችል ስመራ ምሳሌ በመሆን ስለሆነ ጥሩ ካፕቴን እንደሚወጣኛ ምን ነበር በማለት ቴና ግን በአንድ ወቅት አመስግኖት ነበር። የምርም ቴናግ አያክስ በነበረበት ሰዓት ገና 18 ዓመቱ ብቻ የነበረውን ዴሊክት የክለቡ ዋና ካፕቴን አድርጎ ሾሞት ነበር። ዴሊክትም አላሳፈረውም። ካፕቴን በሆነበት ዓመት ክለቡ አያክስን ወደ ቻምፒየንስ ሊግ ግማሽ ፍጻሜ እየመራ ማድረስ ችሎም ነበር። ዴሊክት የመምራት ችሎታውን ታዲያ ኤሪክ ቴናግ ብቻ አይደለም ለሚመሰክረው በዛ ሰዓት የታለንት ሪክሩትመንት ሄድ የነበረው የአስፐር ቫን ሊዮን ራሱ ሌላኛው ምስክር ነው። ዴሊክትን በጨዋታ መሃል ወሳኙን ውሳኔዎችን ሲወስን ታይዋል። ከማረሳቸው ጨዋታዎች መሃል ደግሞ የአንደር ሲክስቲን ደች ካፕ ፋይናል አንዱ ነው። ሁለት ቀይ ካርዶችን ስናገኝ ሳይረበሹ ቡሩን ሲመሩ ከነበሩ ሁለት ታዳጊዎች መካከል አንዱ ዴሊክት ነው ሲል ሜዳ ላይ ስላለው የመሪነት ባህሪ ተናግሮ ከሜዳ ውጭ ስላለው መሪነት ደግሞ እንደዚህ ይላል። የሆነ ሰዓት ትሬኒንግ ግራውንድ ሪዴቨሎፕመንት ላይ ያለ በተደጋጋሚ እየመጣ ምን እየተሰራ እንደሆነና ግንባታው ምን ላይ እንዳለ ይጠይቅ ነበር፣ ያለውንም ሀሳብ ያጋራ ነበር ሲል ከሜዳ ውጭ ያለውን የሊደርሺፕ ኳሊቲ ደግሞ ተናግሯል። ነገር ግን የሊደርሺፕ ኳሊቲው ላይ ፎከስ አደረግን እንጂ ያለው ቴክኒካል ብቃትም መዘንጋት የለበትም። ፊርለስ አግሬሲቭ እና ታክል በመውረድ የተዋጣለት አይነት ተጫዋች ነው። ከአያክስ በኋላም ወደ ዩቬ ከዩቬ ደግሞ ሙኒክ በገባበት ሲዝን አሪፍ የሚባል ፐርፎርማንስ በመጀመሪያ ዓመቱ ቢያሳይም፣ ከጊዜ በኋላ ግን ነገሮች መጥፎ መሆን ጀመሩ። ተደጋጋሚ የጉልበት ጉዳት አቅሙን እንዳያሳይ አደረገው። ይህም የባየርን ባለስልጣናትን አላስደሰተምና እንዲወጣ ጫና ማድረግ ጀመሩ። የዚህ ጊዜ ነው ታዲያ ከአያክስ ከወጣ ጀምሮ በቴክስት ሲያወራው ወደ ቆየው ኤሪክ ቴናግ መመልከት የጀመረው። ቴና ግን በባየርን የነበረበትን ሁኔታ እንዳወቀ ፈጥኖ ለነዳናሽ ወርዝ አሳወቀ። እነሱም ልጁ ያለው ኳሊቲ ልምድና እድሜው ከተለጠፈበት ዋጋ አንጻር በጣም ርካሽ ሆኖ ስላገኙት እንደዚሁም ከድሮ ጀምሮ የዩናይትድ ስካውቲንግ ሲስተም ውስጥ ስለነበረ እሱን ለማስፈረም ደግሞ አላሰቡም ነበር። በሰዓቱ ግን ዩናይትድ ብቻ አልነበረም የዴሊክት ፈላጊ ባርሳ እና ፒኤስጂ ፉክክር ውስጥ ነበሩ። ነገር ግን ዴሊክት ከልጅነቱ ጀምሮ የሰር አሌክስ ፈርጉሰኑ ዩናይትድን ሲደግፍ ስላደገና የቀድሞ አሰልጣኙ ለሱ በሚሆን ፕሮጀክት ውስጥ ማግኘት ስለሚፈልግ ማንቸስተር ዩናይትድን መረጠ። ወደ 70 ሺህ የሚጠጉ የሙኒክ ደጋፊዎችም እንዳይወጣ ፊርማ ቢያሰባስቡም ዴሊክት ማንቸስተር ማንቸስተር ዩናይትድን መረጠ። በዚሁ ከቀጠለም የዩናይትድ አምበል መሆኑ የማይቀር ይመስላል። የእናንተ ሀሳብ ግን ምንድን ነው?